እንደዚህ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውዴ ሶፊ ና ልጇ ቤተሰቦች እንዴት ናችሁ? ደና ናችሁ? ያለን አልሐምደሊላ ከብዙ ወራት ቆይታ በኋላ ተመልሰን መጥተናል። እንዴት ናችሁ? እኛ ደናነን አልሐምደሊላ። ሰላም ባያችሁ ሰላም ሰላም። ቲክቶክች እንዴት ናችሁ? ቲክቶክ አር የቱቦች እንዴት ናችሁ? ሰላም ናችሁ? ከብዙ ቀን በኋላ መጥተናል። ተናፍቃችኋል፣ ቢያችሁ ተናፍቃችኋል። እንዴት ነው ዛሬ አዲስ እንግዳ ይዘመተናል። ቢያችሁ እንዴት ነው ዛሬ አዲስ እንግዳ ይዘመተናል። ለማየት ዝግጁ ናችሁ ወይ? እየጠፋንበት ምክንያት ቢያችሁ፣ ለማየት ዝግጁ ናችሁ ወይ? የጠፋንበት ምክንያት፣ አዎ አዲስ ነገር ይዘመተናል። እንዴት ናችሁ? እንጀምራለን። አዲሱ እንግዳችን እነሆ። አይ ገልቢ ያ ገልቢ ና የሆናላችሁ። ወልጀን የጠፋሁት የኔ ማሬ እና እንዴት ናችሁ ቤተሰቦች? አሁን ከልጆቼ ጋር መጥቻለሁ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አዳዲስ ቪዲዮዎችን ይዘን እንመጣለን። ከሰሞኑ እንሻላ እና አለን ለማለት ያክል ነው። ይሆናላችሁ። አለን አለን አለን አለን። ይህ ዘበር ዜናውን የአረብ ሀገር ኑሮ እንግዲህ ከአረብ ሀገር መጥታችሁ ኢትዮጵያ ስትኖሩ በጣም ከባድ ነው። ወይ ወይ ፓምፐሩ ዳይፐሩ ነው ይሄ ዋይፐሩ። በጣም ከባድ ነው ኑሮ ረረረረ። በሉ ካርጎ ጫን ጫን እያደረጋችሁ ላኩልን። ምንም አይዘለቅም። ከባድ ነው አደለ ጆሚ? አይዘለቅም። ከባድ ነው ኑሮ። በሽንት ጨርቅ ካልሆነ ጨርቅ እየደለደሉ እንዲህ አይነቱ ነገር ከባድ ነው። የአረብ ሀገር ብር እንደሆነ እዚህ ስታመጡት ስትቆነጥሩት ማለቅ ነው። ስትቆነጥሩት ማለቅ ነው። አይተካ ምን አይደል። በነገራችን ላይ እንቅልፊው ስለማልተኛ ስለማልተኛ ዓይን ያብጧል። የምር ግን ሌሊት ሌሊት አልቃሻ ነው። አዎ እና የአረብ ሀገር ብር እዚህ ካልሰራችሁ መተኪያ የሌለው ብር በጣም ከባድ ነው። እና ምላችሁ ነገር በቃ እዛ ውለዱ፣ ወልዳችሁ አሳድጋችሁ ከዛ ላኩ። እንግዲህ እንደፈረደብን ማለት ነው። እዛ ይሻላል፣ በጣም በጣም ነው ምላችሁ። በተረፈ አዲስ ቪዲዮ ይዘን ከሰሞኑ ብቅ እንላለን። በተረጋጋ መንፈስ እንግዲህ እና እኔ ደናነኝ አልሀምዱሊላ ላይክ እና ሰብስክራይብ አድርጋችሁ አሳዩን። እንግዲህ ካሁን በኋላ አረብ ሀገር ስለሌለ እዚሁ ልጆች ጋር ቪዲዮ ነው የምሰራው። ስለዚህ ተባበሩን፣ እርዳታ ነው እርዳታ እርዳታ ነው። ይሄ የእናንተ ላይክ እናንተ ላይ አለ ጁሚ። አዎ፣ እናቴን ተባበሯት እንዳትሄድ። ባይችሁ፣ እናቴን ተባበሯት እንዳትሄድ። አትሳቂ፣ በደንብ ንገሪያቸው፣ ትታኝ እንዳትሄድ፣ ትታኝ እንዳትሄድ። ሰብስክራይብ፣ እናቴን ሰብስክራይብ እና ላይክ እያረጋችሁ እኔም አዲስ ቪዲዮ አመጣለሁ። ባይችሁ፣ እኔም አዲስ ቪዲዮ አመጣለሁኝ። በአሁን ሰሞኑን አመጣለሁኝ። ትምህርቴን ጨርሻለሁ ባይችሁ፣ ትምህርት እመጣለሁ። ቁርአን እንቀራለሁ ባይችሁ፣ ቁርአን እንቀራለሁ። ኢንሻአላህ ላይክ ሰብስክራይብ እያደረጋችሁ ብለፉ። አዎ እናቴ የቴተኛ አረብ ሀገር እንዳትሄድ ነው ወደዚህ። እናቴ የቴተኛ አረብ ሀገር እንዳትሄድ ላይክ ሰብስክራይብ እያደረጋችሁ ብለፉ። በቃ እናመሰግናለን ብላችሁ እናመሰግናለን። እንወዳችኋለን። መልካም ቀን መልካም ቀን